እንደዚህ አይነት ፕራንክ የለም። ሲጀመር እውነት ነው፣ ነገ ጋሽዬ ይመጣል፣ ከዛ ሁሉም ነገር ይስተካከላል። ሄርሜላ ተብዬዋ ቀጥ ብለሽ፣ የእውነት የእውነት ማለት ነው። ምንም የፈለገ ነገር ጋሽዬ በሩታ ቢናደዱባት እንኳን የፈለገ ሩታን ቢቀየማት እንኳን ጋሽዬ ሲመጡ ነገ፣ አንቺም መንቅራው እንደሚያስወጡሽ እርግጠኛ ነኝ ሄርሜላ። እመኑኝ ዛሬ ትላንትና አብርሽ በፕራንክ መልክ የተናገራት ንግግር ነገ እውነት ትሆናለች። እመኑኝ እመኑኝ። ትላንት እንግዲህ አብርሽ ሄርሜላን፣ በነገራችን ላይ እኔ ፕራንክ ማለት መሰለኝ እውነት መስሎኝ ደስ ሊላይ ነበር። በቃ ቤት አብርሽ አሁን ገና ትክክለኛ ውሳኔ ወሰነ። አብርሽ አሁን ገና አወቅክበት። አብርሽ አሁን ትክክል ሰራ እያልኩኝ ነበር ነው ግን ግን ግን እናንተ ግን ግን ግን ጭራሽ ፕራንክ ነው ብለ ሰው ማባበል ጀመርክ። እውነቴን ነው የምላችሁ የሩታና የአብርሽ ጉዳይ አላለቀም አላለቀም፣ ይቀጥላል። ገና ሄርሜላ ተብዬዋ ደግሞ እኔ አሁን እንደ እህት የምመክርሽ ማለት ነው ከአብርሽና ከሩታ ሕይወት ቀስ ብለሽ እንደ ፋትላክ ብለሽ ብትውጭ ደስ ይለኛል፣ ሳትዋረጅ ማለት ነው ለመሰላችሁ ነገ ትወጫለሽ በቃ ትውጫለሽ የማይቀር ሩታና አብርሽ የሚለያዩ ልጆች አይደሉም አይለያዩ መቼም አይለያዩ ስለዚህ ያ ቀን ደርሶ አንቺ ውርደትሽን ከመታቀፈሽ በፊት ከዛ ወዲህ አንቺ ክብርሽን ጠብቀሽ ከነ ክብርሽ ብትውጭ ይህና ቤላ እነ ምናምን ማነዩ ያን ጊዜ የሚወዳትን ሚስቱን የምትወደው ሚስቱን ስንት ዋጋ የከፈለላትን የከፈለችለትን ሚስቱን በእጇ በልታችሁ ጠጥታችሁ አብራችሁ ገጥማችሁ ስታስለቅሷል ነበር። አሁን ደግሞ ኝኝኝኝ ትላላችሁ። ጨረሽ እርስ በርሳችሁ ተያያዛችሁ ገና የሩታ ግፌት ያደርሳችኋል። ገና ገና ገና ገና ያባላችኋል፣ እርስ በርሳችሁ ገና ያናጫችኋል። ትላንትና ፕራንኩ ምንድን ነው? በአንቺ ምክንያት የትዳር ናጥቻለሁ ህይወት ናጥቻለሁ። ስለዚህ ከዚህ በኋላ እኔና አንቺ መለየት አለብን አይነት ነገር ነው ያቀረበላት። ግን እመኑኝ ይሄ ፕራንክ አይደለም። በእውነት በእውነት በቅርቡ ሄርሜላ ትወጣለች። አብርሽ ደግሞ ሩታን የምትወዳት ከሆነ የማንንም ወሬ ማንንም ከጋለሞታ ቂጥ ወተህ ማንንም ሳሰማ ቀጥ ብለህ ሩታ ያለችበት ሂድ፣ ይልቅ ሂድ። እውነቴን ነው። ሴት ልጅ ቁርጥ ካለላት በኋላ አንተ ብትለምናት አይሆንልህም። አሁኑኑ ሳይ ቢረፍድም ከመቅረት ይሻላል በሚለው አሁንም ብትሄድ ይሻላል።